ዛሬ የብዙዎቻችሁ ጥያቄ የሆነውን የኢሞ አፕሊኬሽንን ስጠቀም ቶሎ ቶሎ ካርድ እያለቀብኝ ነው የምትሉ ሰዎች ይህ ቪዲዮ እስከ መጨረሻው በማየት ብቻ ሰባት ቀላል የሆኑ መፍትሄዎችን ማግኘት ትችላላችሁ። ከዛ በፊት ለዚህ ቻናል አዲስ የሆናችሁ ሰዎች ይህን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ተባበሩን። አይቆጥርባችሁም። የኢሞ የቪዲዮ ኮል እና የአውዲዮ ኮል ጥሪዎች ብዙ ዳታን ይጠቀማሉ። ከፍተኛ መረጃን ይልካሉ እንዲሁም ይቀበላሉ። የአንድ ደቂቃ የቪዲዮ ኮል ከ3 እስከ 5 ሜጋባይት ዳታን ይጠቀማል። እንዲሁም የሚላኩት ቪዲዮዎች እና ፎቶዎች በአውቶማቲክ መንገድ ሲወርዱ ብዙ ዳታን ይጠቀማሉ። ይህን ካልኳችሁ እነዚህን ችግሮች እንዴት መፍታት እንደምንችል አንድ በአንድ እንዳያለ። የመጀመሪያው መፍትሄ የሚሆነው ኢሞላይትን መጠቀም ነው። ኢሞላይት ለአጠቃቀም ቀላል ከመሆኑ በተጨማሪ የስልካችሁን ዳታ በተወሰነ መልኩ ነው የሚጠቀመው። ነገር ግን ኢሞ ኤችዲ የስልካችሁን ዳታ በብዛት የሚጠቀም ስለሆነ ስለዚህ ኢሞ ላይትን መጠቀም አማራጭ የሌለው ነገር። ሁለተኛ መፍትሄ የሚሆነው ደግሞ ሎ ዳታ ሞድን ኦን ማድረግ ነው። ይህን ለማድረግ ደግሞ ሞባይላችሁ ውስጥ ወደሚገኘው ኢሞ አፕሊኬሽን ትገባላችሁ። ከዛም ቀጥታ ፕሮፋይሉን አንዴ ትጫናላችሁ። ልክ እንደዚህ ሲያመጣላችሁ ሴቲንግ የሚለውን አማራጭ አንዴ ትጫናላችሁ። ከዛም ልክ እንደዚህ ሲመጣ ስቶሬጅ ኤንድ ዳታ የሚለውን አማራጭ በቀስት የማሳያችሁን እሱን አንዴ ትጫናላችሁ። ልክ እንደዚህ ሲመጣላችሁ ከታች ሎ ዳታ ሞድ የሚለውን ክሊክ ታደርጋላችሁ። ከዛም እናንተ ጋር ሲመጣ ኦፍ ሆኖ ነው። ስለዚህ ኦን ታደርጉታላችሁ። በዚህ መንገድ ኦን ስታደርጉት በአነስተኛ የኢንተርኔት ፍጥነትና ብዙ ዳታ ሳይጠቀም መጠቀም ትችላላችሁ። በስርዓቱ ሶስተኛው መፍትሄ ደግሞ አውቶ ዳውንሎድን ኦፍ ማድረግ ነው። ይህን ለማድረግ ደግሞ እዚሁ ኢሞ አፕሊኬሽን ላይ ሳትወጡ በመመለስ ብቻ ሴቲንግ የሚለውን አማራጭ አንዴ ትጫናላችሁ። ከዛም ልክ እንደሲያመጣላችሁ ቻት የሚለውን አማራጭ በቀስት የማሳያችሁን ትጫናላችሁ። ልክ እንደዚህ ይመጣላችሁ። የመጀመሪያውን አውቶ ሴቨር አፍተር ሪሲቪንግ የሚለውን እሱን አንዴ ክሊክ ታደርጋላችሁ። ከዛም ሁለት ነገሮችን ያመጣላችኋል፣ ኦቶ እና ቪዲዮ። ስለዚህ ሁለቱንም ኦፍ ታደርጋላችሁ። እናንተ ጋር ግን ኦን ሊሆንም ላይሆንም ይችላል። ስለዚህ ኦፍ ታደርጋላችሁ፣ እኔ እንደማደርገው። በመቀጠልም ኦፍ ካደረጋችሁ በኋላ ባክ አርጋችሁ ትመለሳላችሁ። ከዛም ከታች ሁለተኛ አማራጭ የሆነውን አውቶ ሴቨር አፍተር ሴንድ የሚለውን እሱን በድጋሚ ኦፍ ታደርጉታላችሁ። እነዚህ ሴቲንጎች ኦን ስታደርጉ ያለ እናንተ ፍቃድ የሚላኩ የተለያዩ ነገሮች ወደ ስልካችሁ ውስጥ ይገባሉ። እነዚህ ደግሞ ዳታችሁን ከመጨረስ በተጨማሪ የስልካችሁን ስቶሪጅ የሚወስዱ ናቸው። አራተኛው መፍትሄ የሚሆነው ደግሞ ዳታ ሴቨር ሞድን ኦን ማድረግ ነው። ይህን ለማድረግ ደግሞ ሞባይላችሁ ውስጥ ወደሚገኘው ሴቲንግ ትገባላችሁ። በመቀጠልም ከሚመጡት አማራጮች ውስጥ የመጀመሪያውን ዋየርለስ ኤንድ ኔትወርክ የሚል እንደየስልኮቻችሁ፣ ለሳምሰንግ ስልኮች ኮኔክሽን የሚል አማራጭ ሊሆን ይችላል። በእኔ ስልክ ግን የመጀመሪያው አማራጭ ዋየርለስ ኤንድ ኔትወርክ የሚለው አማራጭ ነው። ይህ ከመጣ አንዴ ክሊክ ታደርጋላችሁ። ከዛም ከሚመጡላችሁ አማራጮች መካከል ዳታ ዩዝ ኤጅ የሚለውን ትጫናላችሁ። ከዛም ልክ እንደዚህ አይነት ፊውቸር ያመጣላችኋል። ዩ ፊውቸር ዳታ አብርታችሁ እንደምትጠቀሟቸው ሴሞች ሴም ዋንና ሴም ቱ ብሎ ያመጣላችኋል። ስለዚህ እናንተ ዳታ የምትጠቀሙበትን ሴም አም ያማረጣችኋል። ከዛም ከታች በቀስት የማሳያችሁን ስማርት ዳታ ሴቨር የሚለውን አማራጭ ክሊክ ታደርጋላችሁ። ከዛም የተወሰነ ሰከንድ ትጠብቃላችሁ። ልክ እንደዚህ ያመጣላችሁ። ከታች ሊስት የተደረጉ የተለያዩ አፕሊኬሽኖች አሉ። እነዚህን አፕሊኬሽኖች ኦን ከተደረጉ፣ ማለትም ኦፍ ከተደረጉ ኦን ታደርጓላችሁ፣ እያንዳንዱ ማለት ነው። ከሱ በፊት ግን በመጀመሪያ ያለው ስማርት ዳታ ሴቨር የሚለውን አማራጭ እዚህ ጋር ከላይ ያለውን ኦን ማድረግ ይጠበቅባቸዋል። ይህን ካደረጋችሁ በኋላ ከታች ስልካችሁ ውስጥ የምትጠቅሟቸው የተለያዩ አፕሊኬሽኖች አሉ፣ ኢሞንም ጨምሮ። ስለዚህ እነዚህ አፕሊኬሽኖች ኦፍ ከተደረጉ በዚህ መልኩ ኦን እያደረጋችሁ የስልካችሁን ዳታ መቆጠብ ትችላላችሁ። ከላይም አንዳንድ ስልኮች ላይ ምልክት ያመጣል። ልክ እንደምታዩት ስልኩ ከላይ ልክ ቺናውን ዳታ ሴቨር ሙድ የሚለውን ኦፍ ሳደርገው ምልክቱ ይጠፋል፣ ኦን ሳደርገው ደግሞ ቀጥ ይበራል ማለት ነው። ሌላኛው መፍትሄ የሚሆነው ደግሞ አምስተኛ መፍትሄ ደግሞ የሚሆነው ባክግራውንድ ዳታ ኦፍ ማድረግ ነው። ይህን ለማድረግ ደግሞ ባክ ታደርጋላችሁ። ከዚህ ውስጥ ማለት ነው ከተመለሳችሁ በኋላ ወደታች ስክሮል በማድረግ አፕ የሚል አለ። እንደየስልኮቻችሁ አፕ ማናጀርም የሚል ሊኖር ይችላል። ስለዚህ እሱን አማራጭ ትጫናላችሁ። ልክ እንደ ያመጣላችሁ አፕ የሚለውን በድጋሚ ትጫናላችሁ። ከዛም የተወሰነ ሰከንድ አፕሊኬሽኖችን ይስት እስከሚያደርግ ትጠብቁታላችሁ። ከዛም ልክ እንደዚህ ሊስት ካደረገ በኋላ የኢሞ አፕሊኬሽንን ከነዚህ አፕሊኬሽን ዝርዝሮች ውስጥ ትመርጣላችሁ። ከዛም ክሊክ ታደርጋላችሁ። ልክ እንደዚህ አይነት ፊውቸር ሲያመጣላችሁ ዳታ ዩዝ ኤጅ የሚለውን አንዴ ክሊክ ታደርጋላችሁ። ከዛም ልክ እንደዚህ አይነት ፊውቸር ሲያመጣላችሁ ባክግራውንድ ዳታ የሚለውን በቀስት የማሳያችሁን እሱን አንዴ ኦፍ ታደርጉታላችሁ። እናንተ ጋር ኦን ነው የሚሆነው፣ ስለዚህ ኦፍ ታደርጉታላችሁ። በዚህ መንገድ ኦፍ ስታደርጉት የስልካችሁን ዳታ አይበላም ማለት ነው። ስድስተኛ መፍትሄ የሚሆነው ደግሞ ቪዲዮ ኮልን ከመጠቀም አውዲዮ ኮልን እንደ አማራጭ ወስዶ መጠቀም የተሻለ ነው። ቪዲዮ ኮል ብዙ ዳታን የሚጠቀም ሲሆን አውዲዮ ኮል ግን ብትጠቀሙ ከቪዲዮ ኮል በተሻለ መንገድ የተወሰነ ፐርሰንት ዳታን የመጠቀም ቻንስ አለው። ነገር ግን የአውዲዮ ኮል ምንም ቢሆን የተሻለ ነው። ሰባተኛው አማራጭ ደግሞ ወይም ሰባተኛው መፍትሄ ደግሞ ዋይፋይን መጠቀም ነው። ዋይፋይ አካባቢያችሁ ውስጥ ካለ ስለዚህ ዳታ ከመጠቀም ዋይፋይን መጠቀም እንደ አማራጭ መውሰድ የተሻለ መፍትሄ ነው። የዛሬ ቪዲዮ ይህንን ይመስላል። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩኝ። ማንኛውም ጥያቄ ካላችሁ ኮመንት ስር መጠየቅ ትችላላችሁ።